ድሬቲዩብ ሚዲያ ሰኞ የዜና አወጃው የምድር ባቡር ኮርፖሬሽን መስራችና ዋና ስራ አስፈጻሚ ከኃላፊነታቸው ለቀቁ። የት እንዳሉ ያልታወቁት የከፍተኛ ፍርድ ቤት ዳኛ በፓርላማው ተሰናበቱ። ምርጫ ቦርድ የፖለቲካ ፓርቲዎች ሕጋዊ አሰራሮችን ባለማሟላታቸው የሚመደብላቸውን በጀት ለመልቀቅ ተቸገርኩ አለ። ምሁራን በፌዴራል ሥርዓቱ ስጋቶች ላይ ጥናቶች አቀረቡ። የቅድስት አርሴማን ቤተ ክርስቲያን ያፈረሱ የወረዳ ኃላፊዎች በእስራት ተቀጡ። አትሌቲክስ ፌዴሬሽን ብሔራዊ ሆቴልን ከሥራ ውጪ አደረገ። በምስራቅ ሸዋ ዞን ለ16 ዓመታት ሳይለማ በባለሀብቶች ተይዞ የነበረ መሬት ለወጣቶች ተሰጠ፣ የሚሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ የኢትዮጵያ ምድር ባቡር ኮርፖሬሽን መስራችና ዋና ስራ አስፈጻሚ በመሆን ላለፉት አስር ዓመታት ሲያገለግሉ የቆዩት ዶክተር ጌታቸው በትሩ ከኃላፊነታቸው ለቀዋል። ዶክተር ጌታቸው ኃላፊነታቸውን የለቀቁበት ምክንያት ግልጽ ባይሆንም ከግንቦት 16 ቀን 2009 ዓ ም ጀምሮ በስራ ግበታቸው ላይ አለመገኘታቸው ታውቋል። የኢትዮጵያ ምድር ባቡር ኮርፖሬሽን ኮርፖሬት ኮሚኒኬሽን አገልግሎት ኃላፊ አቶ ደረጀ ተፈራ የዶክተር ጌታቸውን መልቀቅ ለሪፖርተር አረጋግጠዋል። ነገር ግን ስልጠና ላይ በ መሆናቸው ዝርዝሩን ለመግለጽ እንደሚቸገሩ አስታውቀዋል። በውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ስለሺ በቀለ የሚመራው የኢትዮጵያ ምድር ባቡር ኮርፖሬሽን ስራ አመራር ቦርድ ዶክተር ጌታቸው ያቀረቡትን መልቀቂያ እንደተቀበለና በምትካቸው የአዲስ አበባ ዩኒቨርሲቲ መምህር የሆኑትን ዶክተር ብርሃኑ በሻ ተጠባባቂ ዋና ስራ አስፈጻሚ አድርጎ መሾሙ ታውቋል። መንግስት በመላው አገሪቱ አምስት ሺህ ኪሎ ሜትር የሚሸፍን የባቡር አውታር ዝርጋታ ተግባራዊ ለማድረግ ከጠነሰሰ ጊዜ ጀምሮ ዶክተር ጌታቸው ዋነኛ ተሳታፊ ነበሩ። የሚኒስትሮች ምክር ቤት ህዳር 1999 ዓ.ም ተምረት በአዋጅ ቁጥር 141 ኮርፖሬሽኑን በይፋ ሲያቋቁም ዶክተር ጌታቸው መዋቅሩን ከመዘርጋት አንስቶ ፕላኑን እስከ ማውጣት ድረስ ያሉ ስራዎችን መርተዋል። ባለፉት 10 ዓመታትም በተለይ የአዲስ አበባ ሰበታ፣ ጅቡቲ፣ የአዋሽ መቀሌና የአዲስ አበባ ቀላል ባቡር ፕሮጀክት ከመሯቸው ፕሮጀክቶች ውስጥ ተጠቃሽ ናቸው። ከእነዚህ ስራዎች ውስጥ የአዲስ አበባው ፕሮጀክት ተጠናቆ ወደ ስራ ሲገባ ዶክተር ጌታቸው ከጅምሩ እስከ ፍጻሜ ፍጻሜው ነበሩ። ነገር ግን የአዲስ አበባ ጅቡቲ ፕሮጀክት ተጠናቆ ሙከራ ላይ ያለ ዶክተር ጌታቸው ኃላፊነታቸው ለቀዋል። 48.9 ቢሊዮን ብር በጀት ይዘው የሚንቀሳቀሰውና ለ10 ዓመታት በእሳቸው የተመራው የኢትዮጵያ ምድር ባቡር ኮርፖሬሽን የስራ አፈጻጸሙን የሚያደንቁት የመኖራቸውን ያህል የሚተቹትም በርካቶች ናቸው። ትችት አቅራቢዎች ከሚያነሷቸው ጉዳዮች መካከል የአዲስ አበባ ቀላል ባቡር ፕሮጀክት የሰውም ሆነ የተሽከርካሪዎች መሸጋገሪያ በበቂ ደረጃ ሳያካትት መገንባቱ ለትራፊክ መጨናነቅ ምክንያት ሆኗል። የሚለው አንዱ ነው። በሌላ በኩል የአዲስ አበባ ጅቡቲ ባቡር መስመር ሲገነባ የደረቅ ወደብ የጅቡቲ ወደብና ና የነዳጅ ማከማቻ መሰረተ ልማቶችን ታሳቢ አለማድረጉን ያክላሉ። የስራ አፈጻጸሙን መልካምነት የሚገልጹ አካላት ደግሞ ኮርፖሬሽኑ ከተቋቋመ ገና አስር ዓመታት ብቻ ያስቆጠረ ቢሆንም በዚህ አጭር ጊዜ ውስጥ አገሪቱ በባቡር መስመር ልማት ግንባታ ትልቅ ለውጥ የሚያመጡ ፕሮጀክቶችን ከዳር ማድረስ መቻሏን በበጎ ጎኑ መታየት አለበት ይላሉ። ዶክተር ጌታቸው ከኃላፊነታቸው መልቀቃቸውን በተመለከተ አስተያየት እንዲሰጡ ጥረት ቢደረግም ጥረቱ ሊሳካ አልቻለም ሲል በትናንት ትሙ ሪፖርተር ጋዜጣ ዘግቧል። ላለፉት ስምንት ወራት በስራ ገበታቸው ላይ ያልተገኙትና አድራሻቸውን ያጠፉት የከፍተኛው ፍርድ ቤት ዳኛ አቶ ልዑል ገብረ ማርያም ከስራቸው እንዲሰናበቱ ፓርላማው ወስኗል። የፌዴራል ዳኛ አስተዳደር ጉባኤ ለፓርላማው ባቀረበው የውሳኔ ሀሳብ ዳኛው በ2009 ዓመተ ምሕረት ለተከታታይ ስምንት ወራት በህመም ምክንያት በስራ ገበታቸው ላይ መገኘት አለመቻላቸውን ገልጿል። ዳኛው በህመም ምክንያት ከስራ ገበታቸው ቢቀሩም ይህንን ግን የዳኞች አስተዳደር ጉባኤ ማረጋገጥ አልቻለም። የዳኞች አስተ የአስተዳደር ጉባኤ አባላት በጉዳዩ ላይ ያካሄዱት ስብሰባ ቃለ ጉባኤ ከውሳኔ ሀሳቡ ጋር ተያይዞ ቀርቧል። ዳኛው በህይወት ይኑሩ አይኑሩ የሚታወቅ ነገር የለም። ባለቤታቸው ምንም መረጃ እንደሌላቸው ነው የገለጹልን የሚል መረጃ በቃለ ጉባኤው ላይ ሰፍሯል። በዚሁ ቃለ ጉባኤ ላይ የተነሳው ሌላው ጉዳይ ዳኛው ዕድሜያቸው 57 ዓመት ስለሆነና በጤና ምክንያት መስራት ስላልቻሉ የጡረታ መብታቸው ተከብሮ ከግንቦት አንድ ቀን 2009 ዓ ም ጀምሮ እንዲሰናበቱ ወስኗል። በዚህ ውሳኔ ሀሳብ ላይ ፓርላማው ሲ ሲወያይ፣ ግለሰቡ የት ነው የሚገኙት በህይወት አሉ ወይ የሚለው ጥያቄ አከራካሪ የነበረ ቢሆንም ምላሽ ሳይገኝለት ውሳኔው ጸድቋል። አቶ ልዑል ገብረ ማርያም ከ1990 ዓ.ም ጀምሮ በፌዴራል ከፍተኛ ፍርድ ቤት በዳኝነት ሲያገለግሉ በነበሩባቸው ጊዜያት ትልልቅ ክሶችን በማስቻል ይታወቃሉ። ከነዚህም መካከል አቃቤ ሕግ በ1997 ዓ.ም ምርጫን ቀውስን ተከትሎ ክስ በመሰረተባቸው የቀድሞ የቅንጅት ለአንድነትና ዴሞክራሲ ፓርቲ አመራሮችና አባላት ጉዳይ እንዲሁም በድምፃዊ ቴድሮስ ካሳሁን ቴዲ አፍሮ የነፍስ ማጥፋት ክስ ካስቻሉ ዳኞች መካከል አንዱ ናቸው ሲል ሪፖርተር ጋዜጣ በትላንትናው እትሙ ዘግቧል። መንግስት ለፖለቲካ ፓርቲዎች በየአመቱ የሚመደበውን የስራ ማስኬጃ በጀት ፓርቲዎቹ ህጋዊ አሰራርን ማሟላ ባለመቻላቸው ለመክፈል መቸገሩን ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ሐሙስ ግንቦት 17 ቀን 2009 ዓ ም የሥራ አፈጻጸም ሪፖርቱን ለፓርላማ ባቀረበት ወቅት በአገሪቱ ተመዝግበው ከሚንቀሳቀሱ የፖለቲካ ፓርቲዎች ውስጥ ከመንግስት የተፈቀደውን በጀት ለማግኘት የሚያስችል ህጋዊ አሰራሮችን አሟልቶ የተገኙት ሶስት ብቻ መሆናቸውን አስረድቷል። የቦርዱ ሰብሳቢ ፕሮፌሰር መር በቃና በፌዴራል መንግስትና በክልል ምክር ቤቶች ውክልና ያላቸው ብቻ ከመንግስት በጀት ማግኘት የሚችሉ መሆኑን ጠቁመው በዚህ መስፈርት መሰረት ሰባት የፖለቲካ ፓርቲዎች መለየታቸውን አስረድተዋል። ለእነዚህ የፖለቲካ ፓርቲዎች በ2008 ዓ ም 10 ሚሊዮን ብር በጀት ከመንግስት ተፈቅዶ ለምርጫ ቦርድ የተለቀቀ ቢሆንም በውጭ ኦዲተር የተረጋገጠ ሪፖርትና ደረሰኞችን ማቅረብ የቻሉት ፓርቲዎች ግን ሶስት ብቻ መሆናቸውን ጠቅሰዋል። እነዚህም ገዢው ፓርቲ ኢህአዴግ፣ የሶማሊያ ህዝባዊ ዲሞክራሲያዊ ፓርቲ እንዲሁም የአፋር ብሔራዊ ዲሞክራሲያዊ ዲሞክራሲያዊ ፓርቲ እንደሆኑ ተናግረዋል። በዚህም መሠረት ለኢህአዴግ 74 ሚሊዮን ብር እንዲሁም ለአብዴፓ 352 ሺህ ብር መክፈሉን ገልጸዋል። ቀሪዎቹ አራት ፓርቲዎች ስርዓቱን ባለማሟላታቸው በጀት ማግኘት አለመቻላቸውን ገልጸዋል። በአገር አቀፍ ደረጃ 62 የፖለቲካ ፓርቲዎች ተመዝግበው የሚንቀሳቀሱ ቢሆንም የህግ ጉዳዮችን አሟልተው በመንቀሳቀስ ላይ የሚገኙት አስር ፓርቲዎች ብቻ ናቸው ብለዋል። በፌዴራል ደረጃ የተመዘገቡት 22 ሲሆኑ ቀሪዎቹ 40 ፓርቲዎች በክልሎች ተመዝግበው የሚንቀሳቀሱ መሆኑን እንደሆናቸውን በሪፖርታቸው ጠቁመዋል። ህጎችን አላሟሉም ካሏቸው 52 ፓርቲዎች ውስጥ አራት ፓርቲዎች እስከ ነጭራሹ ጠቅላላ ጉባኤ አላካሄዱም። በ2010 ዓ ም በአዲስ አበባና በድሬዳዋ ከተማ አስተዳደር የምክር ቤቶች ምርጫ የሚካሄድ መሆኑን ያወሱት ፕሮፌሰር መርጋ ለዚህም ቦርዱ ዝግጅት እያደረገ ነው ብለዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። የፌዴራል ስርዓቱ በሕገ መንግሥቱ መሠረት በአግባቡ የተተገበረ አለመሆኑ የአገሪቱን አንድነት ስጋት ላይ እንደጣለ ሰሞኑን የቀረቡ ጥናቶች ያመለክቱ ሲሆን በፓርላማው የተቃዋሚ ድምፅ አለመኖሩም ለፌዴራሉ ስርዓት ስጋት ነው ተብሏል። በአዲስ አበባ ዩኒቨርሲቲ አዘጋጅነት ከትናንት በስቲያ በተከናወነ የአንድ ቀን አውደ ጥናት ላይ በዩኒቨርሲቲው ምሁራን በፌዴራል ስርዓቱ ላይ የቀረቡ ጥናቶችን መነሻ በማድረግ ተቃዋሚ ፓርቲዎች የተሳተፉበት ሰፊ ውይይት ተደርጓል። በመድረኩ ላይ ጥናታዊ ጽሑፍ ካቀረቡት ምሁራን መካከል ፕሮፌሰር አማራ ሰፋፍሳ ባለፉት ሀያ ስድስት ዓመታት የተገነባው የፌዴራል ስርዓት የተለያየ ማንነት ያላቸውን ህዝቦች በራስ የመተዳደር መብት በማጎናጸፍና እርስ በርስ በማቀራረብ በኩል ውጤታማ መሆኑን ጠቁመው በዚህ መሃል ግን የዜጎች መብት በተለያዩ ግለሰቦች መጣሱ ለፌዴራሉ ስርዓት አደገኛ ነው ብለዋል። ዜጎች ከሀገራዊ እሳቤ ይልቅ ክልላዊና መንደራዊ እሳቤ ላይ ማተኮራቸው አሳሳቢ መሆኑን የጠቆሙት ምሁሩ ይህን አመለካከት ለመቀየር በርካታ የፖለቲካ ስራዎች መሰራት እንዳለባቸው ተናግረዋል። የፌዴራሊዝም ስርዓቱ ዋነኛ ዓላማ ጎሰኛ ግንኙነትንና ክልላዊነትን ማስፈን እንዳልሆነ ባልተገነዘቡ ሰዎች ባልተገባ መንገድ እየተተረጎመ መሆኑንም አስረድተዋል። ምሁሩ በፌዴራሊዝም ስርዓት ግንባታ ውስጥ ዋነኛ ምሰሶ የሆነው ህገ መንግስቱ በሚገባ በተግባር ላይ ካልዋለ ቅሬታና ግጭት እንደሚያስነሳ በጥናታዊ ጽሁፋቸው ያመለከቱት ሌላው የጽሁፍ አቅራቢ ፕሮፌሰር ካሳውን በሪሁን ህገ መንግስቱ መሬት ላይ ሲተረጎም በአግባቡ አለመሆኑን የፌዴራሊዝም ስርዓቱ ተግዳሮት ነው ብለዋል። የመንግስትና የፓርቲ ጉዳይ መደባለቅም የወቅቱ የፌዴራሊዝም ስርዓቱ እንቅፋት መሆናቸውን የጠቆሙት ጥናት አቅራቢዎቹ ፓርቲ በመንግስት ተቋማት ውስጥ ጣልቃ መግባቱ መገታት አለበት ብለዋል። በቤንሻንጉል በኦሮሚያና ሌሎች ክልሎች የሌላ ብሔር ተወላጆች በየጊዜው መፈናቀላቸው ብሔርና ቋንቋን መሰረት ያደረገው ፌዴራሊዝም ውጤት ነው የሚል አስተያየት ከመድረኩ የተሰነዘረ ሲሆን ጥናት አቅራቢዎች የመንግስት አስፈጻሚ አካላት ችግር የፈጠረው ነው ብለዋል። ፌዴራሊዝሙ ለምን በመልክዓ ምድራዊ አቀማመጥና በህዝብ ፈቃደኝነት ላይ የተመሰረተ አይሆንም የሚል ጥያቄም ከተሳታፊዎች የተሰነዘረ ሲሆን ከመድረኩ በተሰጡ ምላሽ ከዚህ በኋላ አሁን ያለውን የፌዴራል ሥርዓት ቅርጽና ይዘት አጠናክሮ ከማስቀጠል ውጪ ወደ ኋላ መመለስ አደጋ እንዳለው ተጠቁሟል። ችግሮቹን ነቅሶ አውጥቶ እያረሙና እያስተካከሉ መጓዝ እንጂ ከዚህ በኋላ እንደገና መመለስ የሚፈጥረው ቀውስ ከባድ ይሆናል። የማንነት የወረዳና ዞን እንሁን ጥያቄዎች በሰፊው እየቀረቡና ለግጭትም መንስኤ እየሆኑ መምጣታቸው ፌዴራሊዝሙን አደጋ ላይ እንደጣለው የተጠቆመ ሲሆን መፍትሄው ፖለቲካዊ መግባባት መፍጠርና የዜጎች ድምፅ የሚሰማበትን አማራጭ ማስፋፋት ነው ተብሏል። ዘንድሮ 26ኛው የግንቦት 20 በዓል የህዝቦች እኩልነት ፍትሐዊነትና ተጠቃሚነት ያረጋገጠ ፌዴራላዊ ስርዓት እየገነባች ያለች ሀገር በሚል መሪ ቃል መከበሩ ይታወሳል። የዘገባው ምንጭ አዲስ አድማስ ጋዜጣ ነው። የቅድስት አርሴማን ቤተክርስቲያን ያፈረሱ የወረዳ ኃላፊዎች በእስራት ተቀጥተዋል። የፍርድ ቤት የእግድ ትእዛዝ በመጣስ በአዲስ አበባ የካ ክፍለ ከተማ ልዩ ስሙ የካ አባዶ እየተባለ በሚጠራው አካባቢ የምትገኘውን የቅድስት አርሴማ ቤተክርስቲያን ያፈረሱ የወረዳ 12 አስተዳደር ዋና ስራ አስፈጻሚና የደንብ ማስከበር ጽሕፈት ቤት ኃላፊ በ15 ቀን ቀላል እስራት እንዲቀጡ የከተማው ይግባኝ ሰሚ ፍርድ ቤት ወስኗል። ቤተክርስቲያኒቱ እንድትፈርስና የስር ፍርድ ቤት የሰጠው ውሳኔ ግን ይግባኝ አያስቀርም ብሏል። በይግባኝ ባይ በደብረ ልዕልና ቅድስት አርሴማ ቤተ ክርስቲያን አስተዳደርና በመልስ ሰጪ የየካ ክፍለ ከተማ ወረዳ 12 ደንብ ማስከበር አገልግሎት ጽሕፈት ቤት መካከል ያለውን የግባኝ ቅሬታ ሲመረምር መቆየቱን ከትላንት በስቲያው ውሳኔ ያስታወቀው ፍርድ ቤቱ መልስ ሰጪዎቹ የወረዳው ዋና ስራ አስፈጻሚ አቶ ደመላሽ ጎሳና የደንብ ማስከበር ጽሕፈት ቤት ኃላፊው አቶ ዳዊት ሙሉጌታ የፍርድ ቤትን የእግር ትዕዛዝ እያዩ ክርክር የቀረባትን ቤተ ክርስቲያን ማፍረሳቸው የፍርድ ቤትን ስራ ማወክ በመሆኑ ጥፋተኛ ሆነው እንደተገኙ ገልጸ ገልጿል። በይግባኝ ባይ በኩል የቀረቡ አራት ምስክሮች የቤተ ክርስቲያኒቱን አስተዳዳሪ ሊካህናት በየነ አሰፋ የፍርድ ቤት የእግር ትእዛዝ አለ በህግ አምላክ አታፍርሱ እያሉ ለተጠቀሱት ሁለት ኃላፊዎች እንዳሳዩቸው እነርሱ ግን ለማቆም ፈቃደኛ እንዳልነበሩና በግብረ ኃይል ቤተ ክርስቲያኒቱን እንዳስፈረሱ በበቂ ሁኔታ ማስረዳታቸውን ፍርድ ቤቱ በውሳኔው ጠቅሷል። በመልሰጫዎች የቀረቡ ሁለት ምስክሮች አፍራሽ ግብረ ኃይል ሆነው የማፍረስ ተግባር ያከናወኑና ምስክርነታቸው እርስ በርሱ የሚጋጭ ነው በመገኘቱ ገለልተኛና ታማኝ ተቃዋሚነት ያለው ሆኖ አላገኘ ነውም ብለዋል። ዋና ስራ አስፈጻሚው የጣስነው ህግ የለም የወሰድነው እርምጃም ተቋሙን ወክለን ነው የሚል የቅጣት ማቅለያ ያቀረቡ ቢሆንም ፍርድ ቤቱ ጥፋተኞችንም ሆነ ሌሎች ግለሰቦችን ያስተምራል በሚል አቶ ደመላሽ ጎሳ እና አቶ ዳዊት ሙሉጌታ ውሳኔው ከተሰጠበት ቀን ጀምሮ በ15 ቀን ቀላል ስርዓት እንዲቀጡ ወስነዋል። በሌላ በኩል የስር ፍርድ ቤት የቤተክርስቲያኒቱን ይዞታና ግንባታ ህገ ወጥ ነው በሚል መጋቢት 13 ቀን 2009 ዓ.ም የሰጠው ውሳኔ የሚነቀፍበት ምክንያት እንዳለ የተገኘበት የይግባኝ ሰሚው ፍርድ ቤት ጠቅሶ፣ መልስ ሰጪን መጥራት ሳያስፈልግ ይግባኙ አያስቀርብም በማለት መዝገቡን መዝጋቱን በተጨማሪ ትዕዛዙ አስታውቋል። የደብሩ አስተዳደር ለሰበር ሰሚ ይግባኝ እንደሚጠይቅ ተጠቁሟል ሲል አዲስ አድማስ ጋዜጣ በትላንት ትሙ ዘግቧል። በአዲስ አበባ ከተማ በርካታ ሆቴሎች እየተገነቡ ባሉበት በአሁኑ ወቅት የኢትዮጵያ አትሌቲክስ ፌዴሬሽን በስሩ የሚገኘውን ብሔራዊ ሆቴል ከመስተንግዶ አገልግሎት ውጪ እንዲሆን ወስኗል። የኢትዮጵያ አትሌቲክስ ፌዴሬሽን ለብሔራዊ ሆ ሆቴል አስተዳደር በቁጥር 1535 ህዝባር 2009 በጻፈው ደብዳቤ ሆቴሉ ለወጣቶችና ስፖርት ሚኒስቴር ለቢሮ አገልግሎት እንዲውል የተከራየ በመሆኑ ከግንቦት 22 ቀን 2009 ዓ.ም ጀምሮ ስራ እንዲያቆም አዘዋል። የአትሌቲክስ ፌዴሬሽን ትዕዛዝ መሰረት በማድረግ የብሔራዊ ሆቴል ዋና ስራ አስኪያጅ አቶ መላኩ ብርሃን ለሆቴሉ የስራ ኃላፊዎች ባስተላለፉት የውስጥ ማስታወሻ በተጠቀሰው ጊዜ ውስጥ የሂሳብ ስራ እንዲጠናቀቅ፣ በውጭ ኦዲተር እንዲመረመር፣ የንብረት ቆጠራ እንዲደረግ፣ ያልተሰበሰበ የሽያዥ ገንዘብ እንዲሰበሰብና ክፍያዎችም እንዲጠናቀቁ አሳስበዋል። ስለሚያገኙት ጥቅማ ጥቅም እርግጠኛ መሆን ያልቻሉት የብሔራዊ ሆቴል ሰራተኞች ለሪፖርተር እንደገለጹት ሆቴሉ ትርፋማ ሆኖ እያለ ስራውን አስቁሞ ለቢሮ የማከራየት ጠቀሜታው አልገባቸውም። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚደንት አቶ ገብረ እግዚአብሔር ገብረ ማርያም ለሪፖርተር እንደገለጹት የሆቴሉ ስራ ትርፋማ ቢሆንም ፌዴሬሽኑ የያዘውን ዓላማ ከማሳካት አንጻር ከዚህ ስራ ውስጥ እንዲወጣ ተደርጓል። ከወጣቶችና ስፖርት ሚኒስቴር ጋር ለመደጋገፍ አከራይተነዋል ሲሉ የገለጹት አቶ ገብረ እግዚአብሔር ሰራተኞቹም የተሻለ ጥቅማ ጥቅም ያገኛሉ ብለዋል። የወጣቶችና ስፖርት ሚኒስቴር ሆቴል ዲሊ ኦፖል አጠገብ በሚገኝ ህንፃ ውስጥ እንደሚገኝ ይታወቃል። በመሃል አዲስ አበባ መስቀል አደባባይ ከስጢፋኖስ ቤተ ክርስቲያን ፊት ለፊት የሚገኘው ብሔራዊ ሆቴል ባለሰባት ፎቅ ነው። ሆቴሉ ሃምሳ የመኝታ ክፍሎችና የተለያዩ አገልግሎት መስጫ ክፍሎች አሉት። ሆቴሉ በቀዳማያዊ ኃይለ ሥላሴ ዘመን በ1961 ዓ ም የተገነባ ሲሆን በወቅቱ የተገነባበት ዓላማ ለመኖሪያ አፓርታ እንዲውል ነበር። ነገር ግን በደርግ ዘመን በተለይ በ19ኛው የአፍሪካ መሪዎች ስብሰባ ወቅት የሆቴል ክፍሎች እጥረት በማጋጠሙ አፓርትመንቱ የሆቴል አገልግሎት እንዲሰጥ ተወስኗል። ከዚያ ጊዜ በኋላ የሆቴል አገልግሎት በመስጠት ላይ እያለ የቀድሞ የፕራይቬታይዜሽንና የመንግስት ልማት ድርጅቶች ተቆጣጣሪ ኤጀንሲ ለአትሌቲክስ ፌዴሬሽን በ176 ሚሊዮን ብር ሽያጭ አስተላልፎታል። አትሌቲክስ ፌዴሬሽን ራሱን ለመደጎም በተለይ ለአፍሪካ ውድድሮች የተመረጡ አትሌቶችን ለማሳረፍ የገዛው ብሔራዊ ሆ ሆቴል የዘርፍ ለውጥ እንዲያደርጉ ወስኗል። አቶ ገብረ እግዚአብሔር እንዳሉት አትሌቶችን በዚህ ሆቴል ማሳረፍ ከባድ ነው። የከተማው የአየር ብክለት እየጨመረ በመምጣቱ አትሌቶች ከከተማ ውጪ ማረፍ ይኖርባቸዋል ተብሏል። የዘገባው ምንጭ ሪፖርተር ጋዜጣ ነው። በመጨረሻም በኦሮሚያ ክልል ምስራቅ ሸዋ ዞን እስከ 16 ዓመት በባለ ሀብቶች ተይዞ ሳይለማ የነበረ 300 ሄክታር የሚጠጋ መሬት ለወጣቶች እንዲሰጥ ተደርጎ ወደ ስራ ገብቷል። የክልሉ ርዕሰ መስተዳደር አቶ ለማ መገርሳን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት በምስራቅ ሸዋ ዞን በተለያዩ ወረዳዎች ለወጣቶች መሬት ተላልፎ ተሰጥቷል። በዚህም አዳ ወረዳ በቆፍቱ ቀበሌ በኢንቨስትመንት ስም የተያዘና በህገወጥ መንገድ ጥቅም ላይ ሲውል የነበረ ከ73 ሄክታር በላይ መሬት ለወጣቶች ነገሮች ተላልፎ ተሰጥቷል። መሬቱን ፌሪ ፊልድ የተባለ ኩባንያ በ1993 የተቀናጀ የግብርና ስራን ዘመናዊ በሆነ መንገድና የአካባቢውን አርሶአደሮች ከሚሰሩት እርሻ በተለየ መልኩ ለማከናወን በሚል ነበር የወሰደው። ሆኖም ግን መሬቱ ላይ ጥበቃ በመቅጠር የአካባቢው አርሶአደር ከሚያርሰው ባነሰ መልኩ ምንም ዓይነት ቴክኖሎጂ ሳይጠቀም ጤፍ፣ ስንዴና ሽምብራ ሲያመርት ነበር ተብሏል። መሬቱን በኢንቨስትመንት ስም የወሰዱት ባለሀብትም በውላቸው መሰረት መሬቱን እያለማ አለመሆኑን የኦሮሚያ ብሔራዊ ክልላዊ መንግስት ጥናት ካረጋገጠ በኋላ ውላቸው እንዲቋረጥ በማድረግ መሬቱ በ16 ማህበራት ለተደራጁ ከ400 በላይ ወጣቶች ተላልፎ እንዲሰጥ አድርጓል። እንዲሁም ወጣቶቹ መሬቱን ዘመናዊ በሆነ መልኩ እንዲያለሙም አራት የእርሻ ትራክተሮች ከክልሉ መንግስት ተበርክቶላቸዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ በትናንትና ሁለት ለወጣቶቹ የመሬቱን ሳይት ፕላንና የትራክተሮቹን ቁልፍ አስረክበዋል። መሬቱን የተረከቡት ወጣቶች እውቀታቸውንና ዘመናዊ ቴክኖሎጂን በመጠቀም ለራሳቸው ተጠቅመው ሀገርንም እንዲጠቅሙ ርዕሰ መስተዳደሩ መልእክት አስተላል ተላልፈዋል። የዘገባው ምንጭ ኤፍቢሲ ነው። የድሬ ቲዩብ የለተሰኘው ወሬዎች እኒህ ነበሩ። መልካም ቀን ይሁንላችሁ።